ሰላም ጤና ይስጥልኝ ውድ አራተኛ ክፍሎች ይህ ምዕራፍ ሰባት ላይ ከመጀመሪያው ገጽ የመጣሁበት ምክንያት አለኝ የነበርንበት ላይ ክፍል ስድስት አይተናል አለም ስለዚህ ቀጣዩን ክፍል ክፍል ሰባትን ነው የምንቀጥለው እና እዚህ መጀመሪያው ክፍል ላይ የመጣሁበት ምክንያት ይህን ምዕራፍ ስጀምርላችሁ ምን ብያችሁ ነበር የጠየኳችሁ ጥያቄዎች አሉ እነዚህ ይሄን ምራፍ ከተማራችሁ በኋላ ልታውቋቸው የሚገቡ እና እስካሁን በተማርነው መሰረት እስከ አሁን ያለው ክፍል በተማራችሁት መሰረት እስኪ የተወሰነ ያወቃችሁት አለ። እስኪ ላም ብላችሁ የእርዝመትን የመጠነቁስና የይዘትን መስፈሪያ ምድቦች ትለያላችሁ ይላል። እንግዲህ አሁን ካልኩት ውስጥ ያገኛችሁት ነገር አለ። በእርዝመት መስፈሪያ ምድቦች መካከል ያለው ዝምድና ትለያላችሁ ይላል። መጠነቁስ መስፈሪያ ምድቦች መካከል የማታውቋቸው አሉ እንግዲህ ችግር የለም ለምሳሌ አሁን መጠነቁስን ብናነሳ ምን የሚያየነው ነገር የለም ስለሱ ነገር ነው ማለት እሺ በይዘት መስፈሪያ ምድቦች መካከል ያለው ስለ ይዘትም አላየንም እሺ ዝቅተኛ መስፈሪያ ምድቦች ወደ ከፍተኛ መስፈሪያ ምድቦች ትቀይራላችሁ ይህን ማወቅ ይኖርባችሁ የርዝመት የርዝመት ስለርዝመትም እሺ መጠነቁስ የለም ብያለሁ ይዘትም የለም እሺ ከፍተኛ መስፈሪያ ምድቦች ወደ ዝቅተኛ ይህን ማወቅ ይኖርባችኋል እስካሁን በተወያየነው ታስታውሱታላችሁ እሺ እርዝመት፣ ይዘት፣ መጠነቁስ ምድብ ይላል። አሁን ከነዚህ አራት ዝህ እርዝመት የምትለዋን ቢያስ እና ምድብ በምድብ እንደሚገኝ አይተናል። ሴንቲሜትር በሴንቲሜትር እሺ። ሌላ እርዝመታቸው አነስተኛ የሆኑ ነገሮች ለመለካት ሚሊሜትር እንጠቀማለን። ለምሳሌ ይላል አነስተኛ ገጾች ያሉት መጽሐፍ ውፍረትና የጣውላ ውፍረት የመሳሰሉት ይላል። ይሄንን በቪዲዮ ሳይቀርስ ሳሳያችሁ ታስታውሳላችሁ። በጣም ጥሩ እሺ፣ አወቃላችሁ። ጥሩ። ከፍተኛ ምድብ ወደ ዝቅተኛ ምድብ ለመቀየር ሰዎችን ስሙ ይችን። አሁን ስለ መጠነቁስ ስንሄድ የሚገጥመን ነገር እሺ፣ ምን ይላል? ከኪሎ ሜትር ከኪሎ ሜትር ወደ ሜትር፣ ምንድን ነው? ማብዛት ነው። ከከፍተኛ ምድብ ወደ ዝቅተኛ ምድብ ይላቸዋል ብሎ ማብዛት ነው። ኪሎ ሜትር ማብዛት ነው። በስንት የሚለውን ደግሞ እሱ ግንኙነታቸውን ዝምድናቸውን መጀመሪያ ማወቅ ይያሉ። ማብዛት ይላቸዋል። እሺ እቺን በደንብ ሌላ ከዝቅተኛ ወደ ከፍተኛ ሲሆን ደግሞ ለመቀየር ማካፈል ነው። ማካፈል ነው። ማካፈል ነው። እነዚህ ቁጥሮች ዝምድናዎቹ ናቸው። ዝምድናዎቹ ማወቅ እሺ፣ እንቀጥል። አሁን መጠነቁስ ላይ ነው ያለነው። በባለፈው ፓርት ይችን ነካ አድርጌላችሁ ነው ያለኩት፣ እና የሚከተሉትን ጥያቄዎች ጥንድ በመሆን ስሩ ነው የሚለው የአንድ እቃ መጠነቁስ መለካት መጠነ ቁስ የቁሱ መጠን ያ ቁስ የተሰራበት ቁሶች፣ እዚህ አንድ ሳሙና፣ እዚህ አንዲት ሳሙና ብትኖር ለዚህ የሚያስፈልገው መጠነ ቁሳቁስ ነገር ነገርና፣ ለዚች የሚያስፈልገው መጠነ ቁስ ቁሶች የተለያዩ ናቸው። ስለሱ መጠን ማወቅ ማለት ነው። ስለ ባህላዊ መለኪያ ስለ ዘመናዊ መለኪያ እና ቀለል ያሉ የቤት ውስጥ እቃዎችን ለምሳሌ ኦሞ የመሳሰሉትን በእነዚህ ዙሪያ ላይ ለየት ያለ ቪዲዮ አሁን እንገባና እሱን ተምረን እንደገና እንመለስባቸዋለን። በመጀመሪያ ግን አሁንም ይሄል ቅድም ስለ እርዝመት ስናገር ማብዛት ማብዛት እያልኳችሁ ሳከብት እላችሁ ይሆናል። አሁን እዚህም ከከፍተኛ ወደ ዝቅተኛ ምድብ መቀየር ልክ እንደዛኛው ማለት ነው። አሁን ኩንታል የሚባል ነገር አለ። ችግር የለውም። አሁን ነገር እዩ፣ ሀሳቡን ብቻ ተረዱ። ኪሎ ግራም የሚባል መለኪያ አለ እና ከኩንታል ከትልቁ ወደ ኪሎግራም ስትቀይሩ ማብዛት፣ ከትልቅ ወደ ትንሽ፣ ኩንታል ወደ ግራም ማብዛት በስንት እነዚህም ማብዣቸውን እንዴት እንደሆነ ከተማርን በኋላ እና አንድ የምትይዙልኝ ነጥብ ምንድነው? አሁን እዚህ ላይ ማብዛት እንደሆነ እንቀጥል። ምሳሌ እዚ ጋር አለ። ምሳሌ ሶስት ኩንታል አለ ወደ ኪሎ ግራም ሲቀይረው ያሉቸው አበዛ ማብዛቷን ብቻ አሰቡልኝ። አሁን በመቶ ነው ያበዛው መቶ እንዴት የሚለውን ልክ አንዲት ሴንቲሜትር አስር ሚሊ ሜትር ነች እንዳልነው ሁሉ እዚህ ጋርም አንድ ኩንታል ይህን ያክል ኪሎ ግራም ነው እንመጣበታለን። እሺ እንቀጥል። ከዝቅተኛ የምትለዋን ደግሞ ያዙልኝ። ከዝቅተኛ ወደ ከፍተኛ ምድብ ስንቀይር ደግሞ ማካፈል፣ ማካፈል፣ ማካፈል የምትለዋን ያዙልኝ። እሺ በመቀጠል ያው ምሳሌ እዚህ ጋር ሰርቶልናል። ምሳሌዎች አሉ ማካፈል መሆኑን ብቻ ያዙልኝ አሁን ለጊዜው። በመቀጠል ማስታወሻዋን ነን እስኪ መጠነቁ ስለመለካት የምንጠቀምባቸው ዋና ዋናዎቹ ምድቦች ሚሊግራም፣ ግራም፣ ኪሎግራም ቪዲዮውን በደምብ ካየን በኋላ እንደገና ስመጣበት ነው የምትረዱኝ፣ ይሄንን ሀሳብ እሺ። ይኸው ምሳሌ እዚህ ላይ አለ። ከዛ እዚህ መልመጃ አለ፣ እዚህ እነዚህ መልመጃዎች አሉ። እዚ እዚህ ጋር መልመጃው ላይ አንዲት ነገር ብቻ ልንገራችሁና ለፈ እንደ ኮሜዲ ይጠየቅ ነበር። እዚህ ጋር ደግሞ በጥያቄ አመቱታል። መቶ ኪሎ ግራም ጥጥና ከመቶ ኪሎ ግራም ብረት ወይም ጠጠር የትኛው የበለጠ ይከብዳል ይላል። እኩል ናቸው ነው። ለምን ግን ጥጥ ሲሆን ምን ይሆናል? ይከመራል። ብዙ ይሆናል በመጠን ማለት ነው። በመጠን ብዙ ይሆናል። መጠነ ቁሱ ሲመዘን ግን የጥጥ መጠነ ቁሶች በጣም ላይት ቀላል የሆኑ ነገሮች ናቸው። ኩፍ ብለው ይደራረባሉ። በአይነ ስናያቸው ምን ይሆናሉ? ወደ ላይ ይከመራል። አንድ ኪሎ ግራም ብረት ግን በጣም ተቀራርበው በጣም የተቀራረቡ ስለሆኑ፣ እንዴት አድርጌ ላስረዳችሁ መሰላችሁ? ስፖንጅ ስፖንጅ፣ አሁን የሆነ ሳሙና የሚያክል ስፖንጅ አይታችሁታል። ቁጭ አድርጎት ያንን ስፖንጅ ውሃ ውስጥ ብትነግሩት ውሃ ይመጣል። ለምን? በውስጡ ክፍተት መጠነቹ መጠነ ቁሶቹ ራቅ ራቅ ራቅ ብለው የተቀመጡ ስለሆኑ ክፍት ስላለ ውሃው በነዛ ውስጥ ይሰገሰጋል። ይሄንን ስፖንጅ በመጀመሪያ በእጃችሁ ጭብጥ አድርጋችሁ ይዛችሁት እስከ መጨረሻ ኮምፕረስ ዳርጋችሁ ይዛችሁ ውሃ ውስጥ ብትነክሩት ግን ውሃ ይዞ አይወጣል። ለምን? ቁሶቹ ምን ሆኑ? ተጠጋጉ። እና የዛ ጽንሰ ሐሳብ ስላለ ጥጡ ክምር ይላል እንጂ ብረቷ ደግሞ ትንሽ ሰርፌስ ኤሪያ የምትሸፍነው ክልል ማለት ነው ትንሽ ይሆናል እንጂ አንድ ኪሎ 100 ኪሎ ግራም ጥጥ መቶ ኪሎ ግራም ጠጠር ወይም ብረት እኩል ናቸው ነው መልሳችን። እሺ ሙሉ ጥያቄውን እንመለስበታለን። ይሄ ኤክሰርሳይስ አለ እዚህ እዚህ ላይ የምትይዙልኝ በተለያዩ ምድቦች የተለኩ መጠነ ቁሶች ለመደመርና ለመቀነስ ዋው፣ ለመደመርና ለመቀነስ ምን መሆን አለበት? በሆነ ቦታ ላይ ይሄንንም ውይይት አንስተንበታል። ወደ አንድ አይነት ለምሳሌ፣ አንድ ዳቦ ብያችሁ ነበር፣ ታስታውሱ ከሆነ አንድ ዳቦ ሲደመር ሶስት ዳቦ እኩል ይሆናል አራት ዳቦ ብላችሁ ትመልሳላችሁ። ነገር ግን ብያችሁ ነበር፣ ነገር ግን ነገር ግን አንድ ቂጣ ሲደመር ሶስት ዳቦ ስንት ይሆናል? ብላችሁ መደመር አይቻልም። ቂጣና ዳቦ የተለያየ የተለያየ መገለጫ አላቸው? አላችሁ፣ ሰው ነው። እዚህም አንድ ኪሎ ግራም እና መቶ ግራም አይሽ ኪሎ ግራም ግራም ስንት ነው ሰው በየትኛው ልትነግሩኝ ነው ይሄን ያክል ኪሎግራም ልትሉኝ ነው ወይስ ይሄን ያክል ግራም ልትሉ? የተለያዩ አሃዶች ናቸው ያሉት። በዚህ መሰረት ወደ አንድ መሆን አለባቸው መታረቅ አለባቸው ነው። በመቀጠል ይሄ መልመጃ አለ። እሺ አሁን በፍጥነት ስላይድ ስላይድ ስላይድ እያደረኩ ያለኳቸው በሙሉ የሆነች ቪዲዮ እናያለን። በሷ ላይ ጽንሰ ሐሳብ ተወስዱና በሚቀጥለው ክፍል ከዚህ ቀጣይ በሆነ ክፍል በክፍል ስምንት ማለት ነው አደለ እሱ ላይ እነዚህን ያለፍናቸውን እየተወያየን ኤክሰርሳይሶቹን እየሰራን እመለሳለሁ ማለት ነው። ቪዲዮውን ነው እጅግ ትደሰታላችሁ። ወደ ቪዲዮውን ዳይ አሁን ተመልከቱ። እንግዲህ ምን ይላል በconverting kilogram to gram kilogram ወደ ግራም የመቀየር ስራ ነው። ግራም አንድ ኪሎ ግራም አር ቦዝ ማስስ ሁለቱም ማስ ናቸው። ቦዝ ኢንሜትሪክ ሜትሪክ ሲስተም ሜጀር ይደረጋል። አንድ ኪሎ ግራም አንድ ሺህ ግራም ነው። ስለዚህ አንድ ኪሎ ግራም ባግ ፖርሳ ማለት ነው አንድ ኪሎ ግራም ፖርሳ በግራም ስንገልጸው አንድ ሺህ ግራም ይሆናል። እያለን ነው አቀያየሩ እንደሚከተለው ነው። ምን አደረገ ለምሳሌ ምን ይለናል እዚህ ጋር ኮንቨርት ኤ 50 ኪሎግራም ሳክ ኦፍ ራይዝ ኢንቱ ግራምስ ይላል። 50 ኪሎግራም የሚመዝን የሩዝ የያዘ ሳክ ኦፍ ራይዝ ኬሻ ነገር ወይም ማዳበሪያ ነገር ወይም ባግ ነገር ወደ ግራም እንድንቀይረው ነው ስለዚህ ምን እያደረገ ነው እንደምታዩት እዚህ ጋር አ 50 ኪሎ ግራም ነው 50 ኪሎ ግራም ወደ ግራም ለመቀየር በአንድ ሺህ እያበዛው ነው ዘመናዊ ሲደረግ ያው እዚህ ኪሎ ግራም በዚህ ኪሎ ግራም ለማጥፋት ነው ከዛም ግራም የሚለው ይቀረናል ለማለት ነው ሲንቀጥል በአጭሩ ለእናንተ ደረጃ አሁን ምንድነው ምንድነው የምትረዱልኝ፣ እዚህ ጋ ማብዛቷን ብቻ ትይዛላችሁ ማለት ነው። ኪሎግራም ነበረ መለኪያው፣ ወደ ግራም አደለ የምንቀይረው፣ ግራም የሚለውን ይይዛል። ያ ኪሎግራም ወደ ጠፋ የሚለውን ወደፊት ጨመራችሁ፣ እድሜያችሁ እየጨመረ ሲሄድ ትረዱታላችሁ። አሁን እናንተ በአንድ ሺህ መባዛቱን አያችሁልኝ። 50000 ግራም 50000 ግራም ሆኗል። አሁን ደግሞ ኮንቨርት ባክ ወደኋላ ነው የምንመልሰው። አሁን ደግሞ ወደኋላ ባክ እና በሃይላይቱ ምን አሳይቻችሁ ነበረ? ወደ ከትንሽ መለኪያ ወደ ትልቅ መለኪያ ግራም ትንሽ ነች ኪሎግራም ትልቅ መለካ ወደ ትልቅ ሲሆን ማካፈል ነውእና ያው እዚህ ጋር 5000 በ1000 አካፈለው ማለት ነው። እናንተ ማካፈሏን ብቻ ይኸውልህ ዝም ብላችሁ። ሌላው እንግዲህ እዚህ ጋር ደግሞ እምታዩት እንደምታዩት ኪሎግራም ኪሎግራምን የመሳሰለ ነገር ኪሎግራም ኢዝ ዩዝድ ቱ ሜዠር ሄቪ ኦብጀክትስ፣ ሄቪ ከበድ ያሉ ቁሶች ሄቪ ኦብጀክትስ ይላል። ቀለ ከበድ ያሉ ነገሮችን በጣም ከባድ አይደለም ሄቪ። ያ ላይት ማለት ላይት ቀለል ያለሽ ማለት ነው። ሄቪ ሲሆን ከባድ ናቸው ግን የጎላ ከባድ አይደለም እንመጣበታለን። የጎላ ክብደት ያለው ማለት ምን ማለት እንደሆነ እንመጣበታለን። እና ለምሳሌ ሰውን የመሰለ እንደዚህ መመዘን ወተለመን። ይሄ ሀብሀብ። ሌላው እዚህ ጋር ተመልከቱ። ይችን አይነት የሚዛናለች አለች እየተመዘዘ ነው። ሪዲንግ እያነበበ ሲሄድ ማለት ነው። አሁን እዚህ ጋር ደግሞ የምናየው ማስ ነው። ማስ ማስ ይለዋል ወይም ዘሜጀሮፍ ዘ ኳንቲቲ ኦፍ ማተር መጠነ ቁስ ማለት ነው። ማተር ዛት አ ቦዲ ኦር አን ኦብጀክት ኮንቴንስ ያ ቁስ ያ ኦብጀክት ያ ነገርየ የያዛቸው ማተሮች ቁሳቁሶች መጠን ማለት ነው። ማስ ኢዝ ኤ ሜዠር ኦፍ ዚ አማውንት ኦፍ ማተር ኢን አን ኦብጀክት በዛ ቁስ ውስጥ ያለውን እና እዚ ጋ የምታዩቸው ቁሶች ናቸው። ስለዚህ እቺ መለኪያ ነች። ያው እዚህ ጋር ግራም መጠን አለ። እቺ ስቴፕል የምናደርግባት ነች። ሌላው እዚህ ላይ የምትይዙልኝ ደግሞ ግራም የሚባለው ነገር ማለት ነው። ግራም ግራም ኢዝ ዩዝድ ቱ ሜጀር አ ስሞል ቲንግስ ትናንሽ ነገሮችን። ግራም ኢዝ አ ስሞለር ዳን ኪሎግራም ዬስ። እዚህ ጋር የምታያችሁ መስቲካ ሊሆን ይችላል ወይም ሽቦች የስቴፕል ሽቦ ወረቀቶችን የምናያይዛባቸው ስፒሎች አሉ፣ ሚሊግራም ነው። ሌላው ደግሞ ሚሊግራም ዩዝድ ቱ ሜጀሪንግ ቬሪ ላይት ኦብጀክት በጣም ትናንሽ ቁሶችን የምንለካበት ነው። ሚሊግራም ለምሳሌ ኪኒን እንደምታዩት ኪኒኖች በሚሊግራም ይለካሉ ማለት ነው። ላይት እንደ ለሀባ አይነት ነገር እሺ። ሪሌሽንሽፕ ቢትዊን ቢትዊን ዩኒትስ ኦፍ ማስ አንድ ቶን ቶን የሚባል አለ እንትናችሁ ላይ ባይኖርም ቶን። አንድ ቶን አንድ ሺህ ኪሎግራም ነው። አንድ ኪሎግራም እንጂ ቴክስታችሁ ላይ ላለች አንድ ኪሎግራም አንድ ሺህ ግራም ነው። አንድ ግራም አንድ ሺህ ሚሊ ግራም ነው እያለ ነው። እነዚህ ነገሮች ያያቸዋቸው እነዚህን ሜጀር የምናደርጋቸው ማሶች ናቸው፣ ሜጀር ማድረጊያዎች ናቸው። ለምሳሌ ሜጀር ሲያደርግ እንዴት እንደሚለካ ሚዛን ላይ ሲያስቀምጥ ሙዝን መለካት ይህን ያክል ኪሎ ግራም ብለን በመካከለኛ ክብደቶች እንይዛቸዋለን ማለት ነው። ይሄው በእጃችን በባህላዊ ልንመዝ ነው፣ ምን ያክል ይከብዳል እያን እንደዚህ በእጃችን አንድ ነገር ክብደቱን በይሄ በግምት በባህላዊ የምንለካበት መንገድ አንዱ። ሱቅ ሄደን ዋጋውን በኪሎግራም የሚመዘኑ እቃዎች አሉ። እዚህ ጋር ለምሳሌ ይሄ ቁስ ምን ያክል ክብደት አለው እያለ እየጠየቀ ነው። ምን ያክል ግራም ይከብዳል? ስለዚህ ግራሙ ዝች ሰርክል የሆነችው ፓርት ላይ ሊጻፍ ይችላል። ኪሎግራም ከግራም ወደ ኪሎግራም ለመቀየር ነው የሚለው ወደ ኪሎግራም ለመቀየር ያ የተሰጠነውን ነገር ሲባዛ በአንድ ሺህ መሆኑን እያሳየን ነው። ከዛ ውጤቱ ጥይቱ ይጻፋል ነው ያው አንድ ሺህ ኪሎግራም አንድ ቶን ቅድም ብለናል። አሁን የመጨረሻ የምናየው በጣም በቶን በቶን የሚለኩ ነገሮች ምንድን ናቸው ካላችሁኝ፣ በቶን የመኪና ክብደት፣ እንደ እነዚህ ግዙፍ የሆኑ እንስሳት ክብደት፣ በሬም ሊሆን ይችላል በቶን ደረጃ ልናወራ ይችላል። ግን ከእነሱ የበለጣለ በጣም ቬሪ ሄቪ ይለዋል። በጣም ከባድ እንደነዝሆን እንደነ መርከብ እና እነዚህ አመሰግናለሁ። መምህር መዋምር ነኝ። ቅድም እንደነገርኳችሁ በቀጣይ ፕሮግራም እነዛን ያለፈናቸውን ኤክሰርሳይዞች እንሰራለን። ወላጅ ቤተሰቦች በሙሉ ይህን እድል አመቻችታችሁ ለልጆቻችሁ መስዋዕት በመክፈላችሁ እጅግ አመሰግናለሁ። ቻው።